ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው እፎይን፣ አንተ ወተም የምትሳደበው መንሱር ዝምተኛ መስለ ምሳበል ትውራት ሽቶ መቀባት እኮ አይደለም ሀብታምነት። ኢትዮጵያ ልትሳሳ ትችላለች። ለብቻ ኢንዲቪዋል ሊተሳሳት ትችላለች። የምትመዘነው በዩኒቨርሳል ቸርች ነው። የኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት፣ አፉን ሲያላቅቅባት የሚናገር ሰው የለም። ዝም ነው የሚለው መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። በቤተ ክርስቲያን እንደ ፒኮክ አእምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ሰዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱ አንገታቸውን እንደሚያገዝፉ የዕብራውያን ሴቶች አይነት ሕይወት ያላቸውም ገብተዋል። ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ የተወደሰ ይሁን እንደምታዩት አሁንም ከስቱዲዮ ውጭ ያለሁትኝ ወደ ቤት አልተመለስኩኝ እንግዳ ጋና ያለሁትኝ እንግዲህ እስከ ስቱዲዮ እስከ መመለስ ድረስ ቶሎ ቶሎ ላለቅላችሁ ይችላለሁ የሆነ ሆኖ ግን ባለኝ አጋጣሚ በሚመችኝ አጋጣሚ ግን ቪዲዮችን ለመስራት እየሞከርኩኝ ያለሁት ትላንትና እንግዲህ የሰማነው አንድ ጉዳይ ነበረ መንሱር የተባለው የሽቶ ባለሀብት ወንድማችን እፎይን እና ሳልቆበት ሳልቆ መልኩ ሲናገር ሰምተናል። ቁርሱን በልቶ ምሳውን አይደግም ወይ ደግሞ ምሳውን በልቶ እራቱ አይደግም እያለ ነበር። እና ሃይማኖትን፣ ፈጣሪ አለ ወይስ የለም የሚለው አላህ ፈጣሪ ነው ወይስ አይደለም የሚለውን ነገር ከምግብ ጋር አወዳድሮ ያቀረበ የመጀመሪያው ሰው ይመስለኛል። እና እስኪ የምንመለከተው ነው የሚሆነው። መምህራችን እና ዲያቆን ሄኖካይደም ሮሚም ደግሞ ተናግራለች በተለይ መንሱር ላይ አትሊስት ጥሩ ንግግር ስለተናገረች በሱ በኩል ያለውን ነገር እሱን ማቅረብላቸው ነው የሚሆነው። ለማንኛውም ከአቡነ ናትናኤል እንጀምር። አቡነ ናትናኤል የክርስቶስን መከራና ሕመምን በዜማ እየገለጡበት ስለሆነ እንደመግቢያ መግቢያ እሱን እንጠቀመው። ሊያዙት የመላእክት ሰራዊት በመፍራትና በመንቀጥቅጥ የሚቆሙለትን እርሱን በአደባባይ አቆሙት። በእንጨት ላይ ሰቅለው በቀኖች ቸነከሩት። ራሱንም በዘንግ መቱት፣ ጎኑን በጦር ወጉ። ለጉበኞች እስራኤል ከአንዲ ድንጋይ ያጠጣቸው ለጥሙ ከከርቤ ጋር የተቀላቀለ ሞትን አጠጡ። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። በቃል ኪዳን ተስፋውን እንደነገራቸው በነሽ ላይ የኛ የቤተ ክርስቲያናችን መሰረታዊ ጉዳዩ የክርስቶስ መነሳትና መሞት በጣም ወሳረተ ጉዳይ ስለሆነው ነው። ህማማትም እንግዲህ እየደረሰ ነው። እናስባለን እያስባለሁኝ እንቀጥል። እፎይን አንተ ወተ የምትሳደበው መንሱር ዝምተኛ መስለ ምሳበል ትውራት ሽቶ መቀባት እኮ አይደለም ሀብታምነት። የትኛው ሀብት ነው? እናውራ እንዴ መንሱር፣ እንከባበር አለበለዚያ እኔም አውጥቼ ያንተን አውጥቼ ነው የምበትንል። እረፍና ቁጭ በል ሀብታም። አንተን በልተም ምደግም እናውራ፣ እንደ ላውራ ዋ እፎይ እፎይ እኮ ለሆዱ የሚኖር አይደለም። እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ጋነብ እንዳትገቢ ትምህርት ነው የሚሰጠው እንጂ ይሄ ሶስት ጊዜ በልቶ ለሚታራ ምግብ ፎይ ለሱ አይኖርም፣ ለሱ አይኖርም። ለሆዱ የሚኖር አይደለም። ልብስ አንተ የምታብረቀርቀው፣ ሽቶ አንተ የምትነዳው መኪና፣ እሱ የእንደዚያ አይነት ነገር ያስጨንቀው እፎይ። ማቴሪያል የሚያስጨንቀው ወንድ አይደለም። ለነፍሳችን እንዴት እንደምን ለነፍስ እንዴት እንደሚኖር የክርስቲያን ህይወት እንዴት እንደሚኖር የሚያስተምር ነው። ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር የሚያስ ሁሉ ነገር አላፊ ጠፊ መሆኑን ያውቃል። በመኪና መሄድ ምንም የሚያስገርመው፣ ህንፃ ላይ መኖር የሚያስገርመው፣ ቪላ ይሄ ምናምን ምናምን፣ እኛ የምናመልከውን የሚያመልክ ወንድ አይደለም። የክርስቲያን ህይወት የሚኖር ሰው ነው። የክርስቲያን ህይወት ለሚኖር አልጋ ላይ ኖረ፣ መሬት ላይ ሆነ፣ ውጭ ኖረ፣ ውስጥ ኖረ፣ ክትፎ በላ፣ ቆሎ በላ፣ ለሱ ምንም ነገር አይገርመውም። የክርስትና ህይወት ማለት ያ ነው። ለማታቅ ምግብ ማቴሪያል የሚያስጨንቀን አደለም። እናመሰግናለን ሮሚ እስቲ ራሱ መንሱር ያለውን እንስማና ና እፎይ መልስ ትላንትና ምላሽ መልሶበታል። ከራሱ ከቻናሉ ላይ በኮፒራይት ስትራይክ ያስወርዱበትን ነገር ግን ምላሽ ሰጥቷል። እንስማው። አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አል እስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን የማይ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር የሲናገር እንደሰማችሁት፣ መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። እንደተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራ እና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነቢዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል። ዌን ፕሮፌት ኢንተራፕት አፖን ሀር ወደ እሷ ይገባና ምን ይላታል ራስሽን በጋብቻ ለኔ ስጪኝ ይላታል እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች የደው ምን ይላታል በጋብቻ ራስሽን ለኔ ስጪኝ ይላታል እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች she said can a princess give herself in marriage to an ordinary man ምን ብላ መለሰችለት እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን? ብላ መለሰችለት ማለት ነው። ዊች ሚንስ አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ? ብላ ምንቀኝ ሴት እንዳለለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይህ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራህ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው፣ ሳሂህ አልቡካሪ 52 55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ ሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ተራ ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊየም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። የዋ ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድን ነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ እህ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው። አስክሮ አባቷን። ልብ በሉ። ለምንድን ነው ያደረገው? አባቷ እህ ሙሐመድ ተራ ስለሆነ ሊደርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጠላ እንደነበረ እንዳስጠጋችሁ፣ ሱራ 93 ቁጥር 6 ላይ የቲም ሆነ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ የምን ሆነ ጥገኝነት የተጠየቀና የተጠጋ ውችዝ ገሌ ገብቶ የኖረ ነው ማንጋ? ነው ገሌ የገባው በሀያ አምስት አመቱ አርባ ምናምን አመቱ ዋላ ከድጃ ጋ ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር ዘጠና ሶስተኛው ሱራ ቁጥር ስምንት ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀፍት የተመነጻደከው መንሱር ነቢይህ ደሃ ነበረ። አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። ከዲጃ በማን የከበረው ይላል በከድጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀፍቱ ማንነው? የከድጃ የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለድሜው በወጣትነቱ አሮጊቷን ከድጃን በማግባት ከብሯል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ። በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን። እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ

ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረ ተሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። አንድ ቢሊየን ምናምን በላይ ተከታይ ያለውን እስልምና አለ። መሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል መሐመድ ይመልሳል፣ ሳይ አል ቡካሪ 1913 ላይ ደ ፕሮፌት ሴድ ነቢዩ እንደዚህ አለ፣ ዊ አር አን ኢሊትሬት ኔሽን እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድን ናቸው ማለት ነው፣ መሐይማን። አንድ ቢሊየን መሐይማን ቢኖሩ ታዲያ ምን ትርጉም አለው? አንድ ቢሊየን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት ዝ ከድሜህ እንደዛ ነገር ለገንዘብ ብለህ እንደዛ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አቃለውኝ፣ ማለት መረጃዎች ስለደረሱኝ፣ ዛ ማች ፋር መሄድ አልፈለግኩም፣ ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህም ቪዲዮ የሚመለከቱት ክርስቲያኖች ስላሉ፣ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ስንሴት እንደ ነቢይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። እንግዲህ አስቡት። ራሱን ነብዩ የሚያደርገው የነበረውን ነገር ነው። እንግዲህ እፎይ ሊከስ የፈለገው እፎይ ደግሞ ከራሳቸው መጽሐፍ አንብቦላቸዋል። ይህም በማንቦ ደግሞ ይገደል እንደማለ ተስፋ አድርጋለሁኝ። መምህር ጳውሎስ ጋር ልምጣ። ኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት፣ አፉን ሲያላቅቅባት የሚናገር ሰው የለም። ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። ለመከላከል ስትነሳ እንኳን እሷ ላይ እንደ እንጀራ ልጅ ነው የምትታየው። ተገፍታ የምትኖርበት ዘመን ቢኖር አሁን ነው። ብዙ ነገሮችን ማውራት እንችላለን። ማለት የአደባባይ መስጢር ነው። የእኛን ጾም እንደ ጾም ማን ይቆጥረዋል? ለሌሎቹ ግን በየክልሉ ይደረጋል። አሁንማ ድርጅቶች ሁሉ ጀምረዋል። ባንኮች ምኖች ስራ ጀምረዋል። ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል። እኛ ማንንም አያይንም፣ አንፈልገውም። እንኳንም አልተቀላቀልን። ርስታችን ከሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ህብረታችን ከሰማይ ነው። ግን እንደ ሰው ሆነን ስናስብ መድሎ በጣም ይደረግብናል። ከፍተኛ መገፋት አለ። ሜዳዎቻችን ይነጠቃሉ። የአምልኮ ቦታዎቻችን ይዘርፋሉ። እንነጠቃለን። ርስታችን በአደባባይ ተነጥቀናል። እኛ ለአንድ ቀን እንዘምርበት ተብለን ተከልክለናል። እኛ ሰላማዊ ነን። እናክብር በዓላችንን ብለን እንኳን ብንወጣ አለባበሳችን ሲፈተሽ ይውላል። ከበሮ ላይ የጠመጠምነው ባንዲራ እንኳን እየተነቀለ ይጣላል። ቪዲዮ የሚያሳየው ነገር ነው። ይህ መቼም ፖለቲካ አይደለም። በብዙ ነገራችን ውስጥ እኛ ተረብሸን እንድናከብር የማይደረግ ትንኮሳ የለም። በዚህ ሁሉ ውስጥ ግን አልፈን መስዋዕታችንን ሰውተን በሰላም እንገባለን። ጠባቂያችን አይተኛም። ክብርና ምስጋና ለስሙ ይሁን። ግን እግዚአብሔርና ታሪክ ዘመናት የሚዘግቧቸው ነገሮች ይኖራሉ። ለምን ይሄ እንዳልታያቸው መሪዎቻችን አይገባኝም። እኔ አያችሁ፣ አሁንም ሚዲያ ላይ የምታዩት ነገር ብዙ ዘመን ስንሰደብ ኖረን የሆኑ አንዱ፣ ሁለት፣ ሶስት ልጆች ተነስተው መልስ ስለመመለስ ስለሞከሩ ብቻ የሞት አዋጅ ሁሉ ታወጀ። በዚህ ውስጥ አዋጁ ልክ አይደለም ህግ አለ መንግስት አለ አልተባለም፣ ጭራሽ መግለጫ ወጣ፣ መግለጫውም እኛን ብቻ ሆነ። መልስ ስለመለሱን ብቻ ልብ አደርጉ። ሚዛናዊነት የለም ምድር ላይ። ሁሉም አፉን እኛ ላይ ነው የሚያላቀቀው። እኛ እግዚአብሔር ነን። የሚገርሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል ይላል። ይሄ ሁሉ ዘመን ያልፋል፣ ቤተክርስቲያን ትቀጥላለች። በየትኛውም ዘመን ውስጥ ግን አንድ ነገር ልንገራችሁ፣ በምቾት የምትጓዝ ቤተክርስቲያን የለችንም። በመከራ ውስጥ ትጓዛለች፣ ግን ሁልጊዜ እሳቱን እያለፈች ትቆማለች። ማንም መስገን እግዚአብሔር የተመሰገነ ይሁን ነው። እግዚአብሔርን መጠበቅ ነው መታገስ ነው አያችሁ። ሳራ መታገስ አልቻለችም። ድንኳን አለ አጋር ሰጠች፣ እስማኤል ተወለደ። ከተወሰነ ጊዜ በኋላ ደግሞ እግዚአብሔር ቃሉን ጠበቀ፣ የሳራን ማህፀን ቀደሰ፣ የአብርሃምን አብራክ ባረከ፣ ይስሐቅ ተወለደ። ቤቱ የይስሐቅ ሆነ፣ ድንኳኑ ሙልት አለ። እግዚአብሔር የሚፈልገውን በረከት ሞላለት፣ በአንድ ልጅ ቤቱ ሞላ። ከዚያ በኋላ አብርሃም ይስሐቅ ጡት በጣለ ጊዜ ትልቅ በዓል አከበረ። ምክንያቱም ምናልባት ልባት ልጄ ይስሐቅን ከዚህ በኋላ አላየውም ብሎ ነው። ምክንያቱም የመቶ ዓመት ሽማግሌ ነው አይደለም። በዚያ የዓመት እድሜ ውስጥ የነበረ ሰው ልጅ ማግኘቱ ደንቆታል፣ ሸምግሏል። በእንደዚህ አይነት ከጥፋቱ በኋላ የሰው እድሜ በመቶ ሀያ ተገድቧል ኤክሰፕሽናሊ በጊዜ በሂደት ውስጥ ጠብቁ ተብሎ እንደተነገራቸው እንደ ስምዖን አረጋዊ ያሉ ናቸው አለፍ ብሎ የሚኖሩት ስለዚህ። ዘመኑ አጥሯል። አሁን በእኛ ዘመን እንደውም አንድ ሰው እድሜው ስንት ነው? ሰባ ቢበዛ ስንት ነው? ሰማንያ መዋዕለ ዓመቲነ ሰባ ክራማት ይላል ዳዊት፣ ለእመ በዛ ሰማንያ፣ ጸሎተ ሙሴ ነው። እንደውም ይሄ ወፈድ ፋዶንስ ሰምላ ጻማ ወህማ፣ ይሄ እየበዛ ከዚህ ሲበዛ ግን ድካም የበዛበት ነው። ደግፉኝ፣ አንሱኝ፣ አስቀምጡኝ፣ የሰው ዘመን የቀማን መስሎን በጭንቀት የምንኖርበት ዘመን ነው። አያችሁ፣ ብዙ መኖር ብንፈልግ እንኳ በራሳችን ቆመን የምንሄድበት ዘመን ቢበዛ ሰማንያ ነው። ከዛ ያለው ድካም ነው። አያችሁ፣ ስለዚህ የለም ሰው ማለት ነው። ግን በዚህ እድሜው ውስጥ ግን የማንሰራው አጥያት የለም። አንድ ሰው 40 ዓመት ቢኖር በእድሜው ውስጥ 20 ሌሊት 20 ቀን ነው የኖረው። ይሄን ካልኩሌት አርጋችሁ ታውቃላችሁ። 80 ዓመት የኖረ ሰው 40 ዓመት ነው የኖረው ማለት ነው። 40 ዓመት ሌሊት ነው። አንድ ሰው አንድ ቀን ሲኖር 24 ሰዓት አይደል? እንደምን አመሻችሁ። ስለዚህ 24 ሰዓት አንድ ቀን ኖረ ምን ማለት ነው? ግማሹ ሌሊት ግማሹን ደግሞ ቀን ኖረ ነቅቶ የተንቀሳቀሰበት እንደው 12 ሰዓት ላይ ቢነቃ እንኳን 12 12 ቱን ብንቆጥር ብንደምር 80 ዓመት የኖረ ሰው 40 ነው የህፃንነቱን አንሱለት ከላዩ ላይ እንቅልፋን ከሆነ ደግሞ የቀን እንቅልፍተኛውን አንሱለት ሹፌር ከሆነ ደግሞ ጅቡቲ የተመላለሰበትን አንሱለት ቁጭ ብሎ ነው አሚ ውሎ መኪና ላይ ስለዚህ ከምንኖረ የማንኖረው ይበልጣል ግን በደዚህ አይነት ህይወት ውስጥ ግን ሰይጣን እኛን የሚማርክበት ሰዓት አያጣም የሚያጓጓበት ሰዓት የሚያስጎመጅበት ሰዓት አስባችሁታል ከምንኖረው የማንኖረው በበዛበት ዘመን ውስጥ ለሰይጣን ስንመቻች፣ ጊዜያችሁን ለእግዚአብሔር ስጡት። ሁለመናችሁ ውሸት ነው። መኖር መሞት ነው እውነት። መኖር እውነት ቢሆን ኖሮ ሰው በተመሳሳይ ሂደት፣ በተመሳሳይ ጉልበት፣ በተመሳሳይ ኃይል፣ በተመሳሳይ ስሜት፣ በተመሳሳይ ፍላጎት በኖረ ነበር። አይደለም መቀነሱ አይቀርም። አያችሁ በቅዱሳን መምህራችን

የመጽሐፍ ቅዱስ ታሪኮች አንዱ ነው። በዓለማችን አሁን ላይ ያሉ እንስሳት ሁሉ ከነ ባለቤቱ እንዲገኙልን እንደሚባልበት ሰርግ ጥንድ ጥንድ ሆነ የገቡባት ትልቅ መርከብ ታሪክ ዳግም ለሰው ልጆች ወላጆች ለመሆን የተመረጡ አራት ወንዶችና አራት ሴቶች ብቻ የተሳፈሩባት ትልቅ መርከብ ሁኔታዋን ሳስበው ብዙ እውነታዎችን ያዘለ ነው። ከሁሉም በላይ ግን መርከቢቱ የቤተ ክርስቲያን ምሳሌ መሆኗ ብዙ ነገር እንድናስብ ያግዘናል። ቅዱስ ዮሐንስ አፈ ወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተክርስቲያን ግን ተኩላ ሆነው ገብተው በጎኖ የወጡ ብዙዎች ናቸው ብለዋል። እውነትም ቤተክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኛ ሆኖ የወጧል። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው አይን ታውሮ በኃጢአት ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው የሚያይ ሆነዋል። ቤተክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ይሆናል። ዘይት ወደ እርሷ ሲገባ ቅባ ቅዱስ ይሆናል። ህብስትና ወይን ወደ እርሷ ሲገባ ቅዱስ ቁርባን ይሆናል። ወደ ቤተ ክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ ሲወጣም ጅብ ነው። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተ ክርስቲያን ወጥተው ስንቶች በዚያው ቀሩ? ለዓለም ጨው እንዲሆኑ ተልከው እዚያው ሟሙተው የቀሩ ስንት አሉ? እርግብ ግን ማረፊያ ስታጣ ተመለሰች። ከመርከቢቱ የራቅን ሁላችን ልባችን በእግዚአብሔር እስካላረፈ እረፍት የለውም እንዳለ ሊቁ፣ ወደ መርከቧ ፈጥነን መመለስ አለብን። ሰሞኑን ደግሞ አንድ ጥያቄ በአእምሮ የተመላለሰ ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል? ይህን ጥያቄ በግልም በጉባኤም ላይ ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገውም ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንስሳ ጥሎ እንዳልገባ የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተሉ፣ ክንፍ ያላቸው በረው ቀድሞ ይገባሉ። እንደ ጥንቸል እንደ ካንጋሮ እንደሚዳቋ ያሉ ዘለው ይገባል። ወደ ቅድስት ቤተ ክርስቲያን ነፍሳቸውን ለማዳን ፈጥነው በረው የገቡ እንደሚዳቋ ዘለው የደረሱ ብርቱ ሰዎች አሉ። እንደ ፒኮክ ያሉ ባለውብ ክንፎች፣ እንደ ቀጭኔ ያሉ ባለረጃጅም አንገቶች፣ እንደ ጃርት ያሉ ሌላው ላይ የሚሰኩት እሾህ የለበሱ እንስሳት ወደ መርከቧ ገብተዋል። በቤተ ክርስቲያን እንደ ፒኮክ አእምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ሰዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱ አንገታቸውን እንደሚያገዝፉ የብራውያን ሴቶች አይነት ህይወት ያላቸውም ገብተዋል። እንደ ጃርት በክፉ ንግግር የሰው ልብ ላይ የሚሰኩት ጥላቻ የለበሱ ሰዎችም ገብተዋል። የኖህ መርከብ ያልያዘችው እንስሳ እንደሌለ ቤተ ክርስቲያን ያልተሸከመችው አይነት ሰው የለም። ወደ ጥያቄ ስመለስ በእኔ ግምት ወደ መርከቡ በጣም ዘግይታ የገባችው ኤሊ ትመስለኛል። በላይዋ ላይ ድንጋይ የተጫናት እጅግ ቀርፋፋ ኤሊን የማይቀድም እንስሳ መቼም አይኖርም። ምንም ብትዘገይም ኖህ እስከ መጨረሻው ጠብቆ አስገብቶ ለዘር አትረፏት እግዚአብሔር ምንም ብትዘገይ ኤሊ ሳትገባ መርከቡን አልዘጋውም የኤሊ በመርከቡ መትረፍ በቤተ ክርስቲያን ልንተርፍ ተስፋ ለምናደርግ ለእኛ ትልቅ መጽናኛችን ወዳጄ ወደ ቤተ ክርስቲያን ለመምጣት እንደ ወፍ ትበራለህ እንደ ሚዳቋ ትዘላለህ ወይስ እንደ ኤሊ ትጎተታል እግሮችህ ለመንፈሳዊ ነገር ሲሆን አቅም እያጡብህ አልተቸገርክም ልብህ ቢፈልግም እንደ ኤሌዋ የተጫነ የኃጢአት ድንጋይ አላንቀሳቅስ ብሎስ አላዘገየህም? እንዲህ ከሆነ አትጨነቅ። መርከቧ ቤተ ክርስቲያን አንተን ሳትይዝ ጥላ ወዴትም አትሄድም። ጉዞህን እስካላቆምክ ድረስ ትጠብቅሃለች። እየተጎተትክም ቢሆን አንተ ብቻ ወደ ደጁ ገስግስ፣ አንተ ብቻ መንገድ ጀምር እንጂ ፈጣሪ በሩን የሚዘጋው አንተ እስክትገባ ጠብቆ ነው። ቅዱስ ኤፍሬም ሶሪያዊ እንዳለው እንዲህ ብለህ ለምነው፣ ብበድልህም እንኳን አሁንም በርህን እያንኳኳሁ ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው። ሚያዚያ አምስት 2013 ለመምህራችን ዲያቆን ሄኖክ ኃይሌ እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በደላችን ከብዶ ኃጢአት ከብዶብን ወደ ቤተ ክርስቲያን ወደ ነሳ አባታችን ለመቅረብ እግራችንን እያያዘ ሸክም ለከበደን ሁሉ እግዚአብሔር አምላካችን ያቅልልን። በሩን ሳይዘጋ ደግሞ ይጠብቀን። አንድ ጉዳይ ልመለስ ነው። በነገራችን ላይ አንዳንድ ወንድሞቻችን ቲክቶክ የሚያገለግሉ ወንድሞቻችን ጥሩ ያልሆነ አካሄድ እየሄደ ነው። ከዚህ በፊትም ስዘግበው ነበረ የእፎይ ጉዳይ ሲመጣ ነው ጋር ፕለባር የሞክሲን ነገር ግን ትናንትና ግን አንድ ቪዲዮ አየሁኝ። ቪዲዮ የቆየ ይመስለኛል፣ ምክንያቱም ጠላዲዎ ስላለበት እና ታላቆ ሳሉበት ቪዲዮ የቆየ ይመስለኛል። የሆነው ሆኖ ግን ትናንትና ያገኘሁትኝ እንስማው። እህት ቤተክርስቲያናት አሉ የኢትዮጵያ ቤተክርስቲያን ፖቴንሻሉ አላት ለመሳሳት፣ ኤርትራ፣ ሲሪያ አርሜኒያ ምንድን ነው ግብፅ እና ህንድ ቤተክርስቲያን ማለት ስድስቱም፣ ኢንዲቪጅዋል ሊሳሳቱ ይችላሉ። አንድ አስተምሮት ላይ የኢትዮጵያ ተሳሳተች እንበል፣ ኤርትራም ተሳሳተች እንበል፣ ህንድም ግብፅም አርሜኒያም ሲሪያም ተሳሳቱ እንበል። ከዛ ዩኒቨርሳል ተሳሳተ ማለት ነው ወይ? በአንድ አስተምሮ ዩኒቨርሳል ቸርች ሊተሳሳት አችልም። ዩኒቨርሳል ኢዝ ሜድ ያ እኮ ስድስቱም ተሳሳቱ አልከኝኩ። ይሄው ያ ግን ኢትዮጵያ ልትሳሳት ትችላለች። ለብቻ ኢንዲቪጁአል ልትሳሳት ትችላለች። የምትመዘነው በዩኒቨርሳል ቸርች ነው። ኤርትራ ልትሳሳ ትችላለች። ያ ኢትዮጵያን ኢንክሉድ ያደረገችው ዩኒቨርሳል ቸርች ትመዘናታለች። ኦኬ ኢትዮጵያና ኤርትራ ሊሳሳቱ ይችላሉ። ያ ሁለቱም ሊሳሳቱ ይችላሉ። አዎ ግብ ግብፅ እሺ ኢትዮጵያ ኤርትራና ግብጽ ሊሳሳቱ ይችላሉ። በአንድ አንድ በአስተምሮ ደረጃ ይሳሳታሉ ብዬ አላምንም። አንድ ላይ በአስተምሮ ደረጃ ይሳሳታሉ ብዬ አላምንም። ኦኬ ሄልፕ ሚ አንደርስታንድ ሶ ኢትዮጵያና ኤርትራ ሊሳሳቱ ይችላሉ ብለናል እኮ ያ በአስተምሮ ደረጃ ልትስት ትችላለች። አንድ ቤተክርስቲያን አንድ ሎካል ቸርች ነው ኦኬ ሶ የኢትዮጵያ ኢትዮጵያ ላለች በወጥነት ግን በወጥነት ሊሳሳቱ አይችሉም አልገባኝም ሜይ ቢ ማጆሪቲ ነው ቢ እያየና የ ነው ለምሳሌ ሁሉም ሊሳሳቱ ኖሮ አሳ ኢንዲቪዥዋል ሊሳሳቱ ይችላል ኦኬ ዋን ችግር የለም ሁለትም ኮምፕሮማይዝ እናደርጋለን ሶስት ሲሆን ምናልባት ሶስት ሶስት ለምሳሌ ሀፍ ሊከፈሉ ኤግዛክትሊ፣ እሱን አልገባኝም፣ ኤክስፕሌን ብታደርግልኝ። እንዲያውም፣ እሺ፣ አሁን በአስተምህሮ ደረጃ በአስተምሮ ደረጃ ሆልድ አርገን ይዘን የመጣ ነው ትምህርት አለ አይደል፣ ከዛ በኋላ ወደ ስህተት የሚወስደው የሆነ ኬዝ ይኖራል። ለምሳሌ ፖለቲካል ሹ እንበል፣ ለምሳሌ እንችላለን። አሁ ሶ፣ ፖለቲካል ሹ ለምሳሌ አንድ ሎካል ቸርች ውስጥ ሊከሰት ይችላል። ሶ፣ ያቺ ቸርች ልትሰት ትችላለች። ስለዚህ ኢትዮጵያ አስተምረቷዋ ልትሳሳት ትችላለች። ቲችንግ አደለ ያ ልትሳሳት፣ ስህተት ሊገባባት ይችላል እዛች ቤተክርስቲያኑ ኢትዮጵያ ውስጥ እሺ ኤርትራንም አደ ሴም ታይም ሳምቲንግ ሎካሊ ሃፕንስ እና ፖለቲካል ኢንፍሉዌንስ ስኖሮ አስተምሮ ኢትዮጵያ ንድ ኤርትራ አደ ሴም ታይም ሊሳስት ይችላሉ። እሱን አረን ነው ኢትዮጵያ የምትሳሳት ከሆነውየማይሆንበት አሁን ለምሳሌ እንዲህ በተከታታይ አይ ነው የምልትለኝ እንደገባኝ ማለት ነው። ኢንዲቪጅዋል ሎካል ቸርች ፋለብል ናቸው ካልን አልከኝ። ኦኬ እያንዳንዱ አት ዘ ሴም ታይም ስህተት ሁሉም ጋር ሊገባባቸው ይችላል ወይ ነው ኢትዮጵያ ከተሳሳተች አት ደሴም ታይም ኤርትራ ልትሳሳት ትችላለች፣ አን ብለሃል እንደ መልስ እኮ እኔ ሰለታይሞ አይደለም። ቆይ ቆይ ቆይ፣ እኔ ኢትዮጵያ ልትሳሳት ትችላለች እንጂ ኢትዮጵያና ኤርትራ አት ደሴም ታይም ሊሳሳቱ ትችላሉ አይደለም። የኔ ጥያቄ እኔ አርጊው እሱን አላቅም። ትልቁ ችግር ኢትዮጵያን ጠርቶ ኤርትራን ጠርቶ ግብጽን ከሚጠራ ህንድ ምጣ አው ይሉት ነበር ችግሩ ያለው ህንድ፣ ግብፅ። ቤተ ክርስቲያን ተሳሳታለች ብሎ ስለማያምን በነገራችን ላይ የሚያሳዝነው ነገር እሱ ነው። በሌላ ጊዜ በሰፊው ይመጣበታል። ወንድሞቻችን እነ እፎይና ነጠላዎስ በሰላም ቦታቸው ቦታቸውን እየያዙ እንጂ የነዚህ ልጆች ጉዳይ በሰፊው እንመጣበታል። አምላክ ይርዳን። ለማንኛውም የዛሬ ዝግጅት እዚህ ያላብቃላችሁ። እንግዲህ እንዳኳቸው ስቱዲዮ ስላልሆንኩኝ ራቅ ያለ ቦታ ስለሆንኩኝም መብራት አለ የሚጠቀምኩ ያለ ቀጥታ የጠቀምኩ ያለት እንዳይት ስለሆነ ብዙ ባልቆይባችሁ ደስ ይለኛል ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን ቸር ቆዩ